የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከጠቅላይ ሚኒስትር አብይ የማስጠንቀቂያ ንግግር በኋላ ለአምስት ቀናት ቆይታ ወደ ግብፅ ተጉዘዋል ኤርትራም ለጠቅላይ ሚኒስትር አብይ ንግግር ምላሽ ሰጥታለች በዝርዝር ይዘነዋል የምክር ቤት አባሉ ዶክተር ደሳለኝ ጫኔ ተቃዋሚ ነኝ እንጂ ባንዳ አይደለሁም ሲሉ ምላሽ ሰጥተዋል ፖለቲከኛው ዘመቻ ተከፍቶብኛልም ብለዋል በሁለተኛው ዓለም ጦርነት ስለተሳተፈችው የኢትዮጵያ የጦር መርከብ ንግግር ያደረጉት የቀድሞ ባህር ኃይል መኮንን መነጋገሪያ ሆነዋል ንግግራቸውን አካተነዋል ባገረሸው የጋዛ ቀውስ እስራኤል በፈጸመቻቸው ጥቃቶች 104 ሰዎች መገደላቸው ተነግሯል። ጋዛ ዳግም የደመሬት መሆኗ ዓለምን ዳግም አሳዝኗል። ሰላምታችን ይድረሳችሁ። በመላው ዓለም ዙሪያ የምትገኙ የኢትዮ ስካይ ሚዲያ መረጃ አድማሽ ተመልካቾች ዋና ዋና ጉዳዮችን ያስቀደመው የጥቅምት 20/2018 የማምሻ ዘገባችን ተጀምሯል። እስከ ፍጻሜው አብራችሁን ስትቆዩ ሚዲያችንን ሰብስክራይብ እንድታደርጉ እንጋብዛለን። መልካም ቆይታም የምክር ቤት አባሉ ዶክተር ደሳለኝ ጫኔ ተቃዋሚ ነኝ እንጂ ባንዳ አይደለሁም ሲሉ ምላሽ ሰጡም። የተቃውሞ ትችት ኃላፊነትን መወጣት እንጂ ባንዳነት አይሆንም ሲሉ ምላሽ የሰጡት በባህር ዳር ምርጫ ጣቢያ አሁን ላይ ጥለውት የወጡትን የአማራ ብሔራዊ ንቅናቄ አብን የተባለ ፓርቲ ወክለው ፓርላማ የገቡት ዶክተር ደሳለኝ ጫኔ በፓርላማ ካቀረቡት ጥያቄ ጋር በተገናኘ የተነሳብኝ ተቃውሞና ትችት ትክክል አይደለም የሚል ምላሽ ሰጥተዋል። ከትላንት በስቲያ ማክሰኞ በፓርላማ ያቀረብኳቸው ጥያቄዎች በሚሊዮን የሚቆጠሩ ኢትዮጵያንን ህይወት የሚመለከቱ መሰረታዊ ጉዳዮች ላይ ያተኩሩ ናቸው ያሉት ዶክተር ደሳለኝ እኔ እንደ ህዝብ ተወካይና ተቃዋሚ ፖለቲካኛነቴ የመንግስትን ስራ መተቸትና ለህዝብ ጥቅም መቆም ስራዬም ግዴታዬም ጭምር ነው ሲሉ አክለዋል። ማክሰኞ እለት በህዝብ ተወካዮች ምክር ቤት ባቀረብኳቸው ጥያቄዎች ላይ የገዢው ፓርቲ የማህበራዊ ሚዲያ ሰራዊትና ወዶ ገብ መሸጡ ተቃዋሚዎች ላቀረቡት ሶስት ክሶች ግልጽ ምላሽ ይሰጣለሁ ሲሉም ረዘም ያለ ጽሑፍ አስፍረዋል። የአስመራ መንግስት ወኪል አገልጋይና ባንዳ ነህ ለተባልኩት ምላሼ ይህ ክስ መሰረተ ቢስ ተራ ስም ማጥፋት ነው ሲ ዶክተር ደሳለኝ አስፍረዋል። የፖለቲካ ትችትን በባንዳነትና በክህደት ስም ለመምታት የሚደረግ አሳፋሪ ሙከራም ነው ያሉት ዶክተር ደሳለኝ አባቴና ሁለት ወንድሞቼ የተለያዩ መንግስታት ስር ሆነው ሀገር ያገለገሉ ወታደሮች ናቸው ብለዋል። ስለዚህ ባንዳ ያላችሁኝ ተቺዎቼ ባንዳነት ይኖርባችሁ ከሆነ በዙሪያችሁ ፈልጉ፣ ከኛ ቤት ባንዳ የለም ነው መልሴ ሲሉም ፖለቲከኛው ጽፈዋል። ለክቡር ጠቅላይ ሚኒስትሩ ያቀረብኩት ጥያቄ አላማው አጣዳፊ ውስጥ ችግሮችን ከማስቀደም ይልቅ የባህር በር አጀንዳን በማስቀደም ውጭ ጉዳይ ላይ ትኩረት ማድረጉ ስልታዊ ስህተት መሆኑን ለማሳየት ነው የሚሉት ዶክተር ደሳለኝ በግሌ ብዙ አቅምና ሙያ ስላለኝ ኑሮዬን ለመደጎም የየትኛውም አካል ቅጥረኛ የመሆን ግዴታ የለብኝም ሲሉም አክለዋል። ሁለተኛው ክስ ኢትዮጵያ የባህር በር ማግኘቷን ትቃወማለህ የሚል እንደሆነ የጠቀሱት ፖለቲከኛው ተቃውሞ ያለው የባህር በርን በተመለከተ በጉዳዩ አያያዝ ዘዴ ላይ ነው ካሉ በኋላም መንግስት የባህር በርን እንደ ህልውና ጥያቄ በማቅረብ ሀገሪቱን ወደ ጦርነት አፋፍ እየመራ መሆኑን ተችቻለሁ ብለዋል። የእኔ አቋም የባህር በር ጥያቄው በሰላማዊ በህጋዊና ሰጥቶ መቀበል በሆነ መስፈርት አካሄድ ብቻ መፈታት አለበት የሚል ነው ያሉት ደሳለኝ፣ ሀገራችን አሁን በውስጥ ጦርነት ተወጥራ ባለችበት ሁኔታ የውስጥ ዘላቂ ሰላምን ማረጋገጥ ሲገባት በባህር በር ስም ተጨማሪ የውጭ ጦርነት ውስጥ መግባት በዚህም ጉዳይ ላይ የዜጎች ደምና ህይወት መከፈል የለበትም ነው ሲሉ አብራርተዋል። ጦርነትን የሚጋብዝ አካሄድ መቃወም የሀገር ፍቅር እንጂ በባንዳነት አይደለም ያሉት ዶክተር ደሳለኝ በሰሜኑ ጦርነት ወቅት ህወሓት ወይም የትግራይ ኃይሎች በወገኖች ላይ ማይካድራን ጨምሮ በተለያዩ ቦታዎች ላይ የፈጸሙትን የጅምላ ጭፍጨፋና የዘርማ ፋት እንዲሁም ሁለንተና የጦር ወንጀል በመቃወም አማራ ክልል ውስጥ የተደረገውን ራስን የመከላከል ጦርነት ደግፍ ያለው ግን አልኩራራበትም፣ ሲሉም አጣቅሰዋል። በአማራ ህዝብ ላይ የጦር ወንጀል የፈጸሙ የትግራይ ኃይሎች በፍትህ አደባባይ መቅረብ እንዳለባቸው በተደጋጋሚ እንደገለጽኩት ሁሉ በትግራይም በንጹሐን ተጋሮዎች ላይ በተፈጸመው የጦር ወንጀል ውስጥ የተሳተፈ ማንኛውም አካል በተመሳሳይ በፍርድ አደባባይ እንዲዳኝ እፈልጋለሁ ሲሉ አክለዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከጠቅላይ ሚኒስትር አብይ የማስጠንቀቂያ ንግግር በኋላ ለአምስት ቀናት ቆይታ በሚል ወደ ግብጽ ተጉዘዋል። ጠቅላይ ሚኒስትር አብይ አህመድ ስለ ቀይ ባህር ያደረጉትን ንግግር በተቃውሞ ያጣጠለችው ኤርትራ መሪዋ ኢሳያስ አፈወርቂ ወደ ግብጽ ማቅናታቸው ታውቋል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል የብልጽግና የአሰብ ቅዥት ከጊዜ ወደ ጊዜ እየተባባሰ ይመስላል በማለት የኢትዮጵያ መንግስት ሲሆን እጅሉ ፕሬዝዳንት ኢሳያስ አፈወርቂ ደግሞ ወደ ግብጽ ተጉዣለሁ ብለዋል። ጠቅላይ ሚኒስትር አብይ ከቀይ ባህርና ከኤርትራ ጋር በተያያዘም ውጊያ ከተነሳ ውጤቱ ግልጽ ነው ሲሉ ባስጠነቀቁበት ንግግር ያለን አስተማማኝ አቅም ነው ማንም አያቆምንም ሲሉ ማስጠንቀቃቸውን ተከትሎ የኤርትራው ማስታወቂያ ሚኒስትር ምላሽ ሰጥተዋል። ከማንም ጋር ግጭት ለመድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ አስተማማኝ አቅም ነው ያለን። ማንም አያቆምንም። ይሄ ግልጽ መሆን አለበት። ማንም አያቆምንም። ወደዛ እንዳንሄድ ሪስፖንስብሊ መስራት አስፈላጊ ይመስለኛል። ጠቅላይ ሚኒስትር አብይ ማክሰኞ ዕለት እንዲህ ማለታቸውን ተከትሎ ቁጣቸውን የገለጹት የኢሳያስ አፈወርቂ መንግስት ባለስልጣን የማነ በኤክስ ገጻቸው ባሰፈሩ ጽሁፍ እንደተነገረን ከሆነ በኢትዮጵያ ከተሞች ከሚኖረው ሕዝብ አንጻር የኤርትራ አሰብ ነዋሪዎች ውስን ናቸው ብለዋል። አያይዞውም ይህም የብልጽግና የተንሸዋረረ ስሌት ፍትሐዊ ገጽታ ያላብሳል ሲሉ ከሰዋል። በምክር ቤት በነበረው ንግግር አሰብን ከተሳካ በድርድር ካልሆነ ግን በወታደራዊ ወረራ ስለመያዝ ተነስቷል ሲሉ የማነ የጠቅላይ ሚኒስትር አብይን ንግግር መኮንን ሞክረዋል። ጠቅላይ ሚኒስትሩ ዓለም አቀፉ ማህበረሰብ ከኤርትራ ጋር እንዳንዋጋ ያሸማግለን ካሉ በኋላም ዓለም አቀፉ ማህበረሰብ እናሸማግላችኋለን፣ ሰላም ያስፈልጋል እያለ የማዘናጋት አካሄድ የሚከተል ከሆነ ግን ጉዳዩ ብዙ የሚሄድ አይመስለኝም ሲሉ ተናግረዋል። የኤርትራው ማስታወቂያ ሚኒስትር ደግሞ የብልጽግና ቂላቂል አካሄድ በዘመናዊ ታሪክ ተሰምቶ የማይታወቅም በማጭበርበር ከማጭበርበር ሚዛን ልኬትም በላይ ነው ሲሉ በፍርሃት የተሞላውን ስድባቸውን ተንፍሰዋል። ጠቅላይ ሚኒስትር አብይ በፓርላማው ንግግራቸው እነገል ይደግፉኛል ማለት አያዋጣም ሲሉ ኤርትራ ግብፅን ተስፋ ማድረጓን በተዘዋዋሪ ቢተቹም ይህንን ባሉ በሁለተኛው ቀን ግን ኢሳያስ አፈወርቂ ወደ ግብፅ ተጉዘዋል። ከማንም ጋር የመዋጋት ፍላጎት የለንም። ለምን ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው፣ ግልጽ ነው ውጤቱ። ከዛ በኋላ የያ አይሰራም። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል፣ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲኒን እያየ ስለማገዝ ማገዝ ያወራል። ማንም አይሞትልህም፣ ሞራል ይሰጣሃል እንጂ አይሞትልህም። መጨረሻ የምትሞተው አንተ አንተው። አያዋጣም ከበደ ያለ ተሰማለ የሚባል አያዋጣም። ከበደ ተሰማ አስር ጥይት ያቀብልሃል እንጂ መጥቶ አይሞትልህም። ይህ ንግግር ሁለት ቀን እንኳን በቅጡ ሳይሞላው ኢሳያስ ወደ ግብፅ መሄዳቸውን የተናገሩት እኚሁ የኤርትራው ባለስልጣን የማነ ገብረ መስቀል ሲሆኑ ኢሳያስ ለአምስት ቀናት ይፋ የስራ ጉብኝት ዛሬ ሐሙስ፣ ጥቅምት 22/2018 ረፋር ላይ ወደ ግብፅ ተጉዘዋል ብለዋል። አቶ የማነ በኤክስ ገጻቸው ላይ በፕሬዝዳንት አብደልፈታህ አልሲሲ ግብዣ ፕሬዚዳንት ኢሳያስ አፈወርቂ ወደ ግብፅ አቅንተዋል። የጋራ ጠቀሜታ ባላቸው ሁለትዮሽ ቀጠናዊና ዓለማቀፋዊ ጉዳዮችም ላይ ውይይት ያደርጋሉ ሲሉ አስፍረዋል። ኢሳያስ በተለመደ ሁኔታ ለአምስት ቀናት ይቆያሉ መባሉ ከወዲሁ የቀጠናውን ተንታኞች እያነጋገረ ሲሆን፣ በተለይም በአልሲሲ ግብዣ ነው ወደ ካይሮ ያቀኑት መባሉም የግብፅን አጋጣሚውን የመጠቀም ፈጣን እርምጃ ያሳያል ተብሏል። ኢትዮጵያ የባህር በር ፍላጎቷን ይፋ ካደረገች በኋላ ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ምክንያት ውዝግብ ውስጥ የምትገኘው ግብፅ ጋር የጠበቀ ግንኙነት የፈጠረች ሲሆን ሶማሊያን ጨምረውም የሶስትዮሽ የጋራ ትብብር መመስረታቸው ይታወቃል። በኢትዮጵያና በግብፅ መካከል ላለፉት አስራ አምስት ዓመታት ገደማ የውዝግብ ምክንያት ሆኖ የቆየው ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጠናቀቀም በኋላም ግብፅ በከፍተኛ ባለሥልጣኖቿ በኩል በኢትዮጵያ ላይ የምታቀርበውን ክስ አጠናክራ ስትቀጥል ኤርትራንም በመያዝ ማስፈራራቷን ተያይዘዋለች። በሁለተኛው ዓለም ጦርነት ስለተሳተፈችው የኢትዮጵያ ጦር መርከብ ንግግር ያደረጉት የቀድሞ ባህር ኃይል መኮንን መነጋገሪያ ሆነዋል ዩኤስኤስ ኦርካ የተባለችው መርከብ እንደ አውሮፓውያን አቆጣጠር በ1962 በወቅቱ የአሜሪካ ፕሬዚዳንት በነበሩት ጆን ኤፍ ኬኔዲ ለኢትዮጵያ መንግስት ከተሰጠችበት ጊዜ ድረስ በአሜሪካ ባህር ኃይል ስር በነበረችበት ጊዜና በሁለተኛው ዓለም ጦርነት ተሳትፎ በማድረጓ በወቅቱ ዘመናዊ የምትባል የጦር መርከብ እንደነበረች ተመላክቷል ይህች ግዙፍ መርከብ ለኢትዮጵያ መንግሥት ከተሰጠች በኋላ ኢትዮጵያ ኤ01 የሚል ስያሜ የተሰጥቷት በ1958 አዲስ በተቋቋመው የኢትዮጵያ ባህር ኃይል ንብረት ሆና የደርግ መንግሥት እስኪወርቅ ድረስ ስታገለግል ቆይታለች። በኢትዮጵያ ከተፈጠረው የሥርዓት ለውጥ ጋር ተያይዞም ኤርትራ ከኢትዮጵያ ስትገነጠል ኢትዮጵያ ኤ01 እና ሌሎች የኢትዮጵያ መርከቦች መጠጊያ ፍለጋ ወደ የመንና ሳውዲ አረቢያ ወደቦች ተጉዘው በዚያው ለመቆም ተገደዋል። ከዓመታት በኋላ በኢትዮጵያ የባህር ኃይል ታሪክ ግዙፍ የነበረችው ኢትዮጵያ ኤ01 የጦር መርከብ የመጨረሻ ሰዓት ጣፈንታዋ እንደሚያገለግል እቃ ተቆራርጦ ወደ ብረትነት ተቀይሮ በኪሎ መሸጥ ነው ይልናል ታሪኩም። በዚያን ወቅት የኢትዮጵያ ባህር ኃይል 26 ያህል የተለያዩ የባህር መርከቦች እንደነበሩት፣ የጦር መርከቦቹን ጨምሮ በጥቅሉ 40 እንደሚጠጉ ሲገለጽ ብዙዎቹ በየመን በኋላም በጅቡቲ ለዓመታት ቆመው ነበር። በ1958 የተቋቋመውና እስከ 199 ድረስ የቆየው የኢትዮጵያ ባህር ኃይል ትልቅ ስም የነበረውና በሰለጠኑ ባለሙያዎች የተዋቀረ ጠንካራ የመከላከያ ኃይል እንደነበር አባላቱ ይናገራሉ። የቀድሞ ባህር ኃይል መኮንን ካፒቴን ዳንኤል መኮንን መንበሩ ስለዚህ መርከብ ለጋዜጣ ፕላስ ተከታዩን ማብራሪያ ሰጥተዋል። ከምጽዋ ሰማንያ ሁለት ሲወጣ አንድም ነገር አልተሆነ ምስል ሁሉ አጠቃላይ የነበሩ መርከቦች ወደ አርባ ያሆናል። እኔ እስከ መጨረሻ እስከ ባህር ኃይል ከተጀመረ ጀምሮ የነበሩ መርከቦች ጥቂት ጥራቸው ማላቃቸው ከነዚህ መርከቦች ውስጥ ጦር መርከብ ኢትዮጵያ ትልቋ ናት።

የት ሁለተኛው ዓለም ጦርነት ላይ የት ሚተሳተፈች አሜሪካን ላይ ኦርካቱ ትባል ነበር። በወጡ ሳት ካፍላ እሷ ትልቋ መርከብ ነው። የመን እሷ ሄደችው እኛ ጋር የመን ሄደችው የመን ሌሎቹ ከሄዱ አንድ ማይንስዊፐር አዲስ መርከብ ነበር የራሺያ ስሪት እሱ ሄዷል። ኔ አስት ስራ ስምንት ሄዷል። አንድ ሁለት ሁለት መቶ ሦስት የምትባል መርከብ ሄዳለች። ሌላ አንድ አነስተኛ ፒሲ የዳለች ፓትሮል ክራፍት እንዲሁ ፋብ የሚባሉ አራት መርከቦች ነበሩ። ፈጣን ትንሆኑ ጀልባዎች ናቸው። እነሱ ፈጣ። ግን ከነሱ ውስጥ የኢትዮጵያ ጦር መርከብ ትልቋ ስትሆን፣ ኤምኤስ አርባ አንድ የምትባል ማይንሱ ይባል እንደ እስክንድር ደስታ አይነት ፍላግሺፕ ነበረች፣ መርከብ ነበረች። ፒጂ የምትባል ከዩጎዝላቪያ ያመጣች መርከብ ነበረች። ሁለት ፍርጌት ነበሩ። ስድስት ፒሲ ነበሩ። አራት ሚዛይል ቦት ነበሩ። ሁለት ቶርፔዶ ቦቶች ነበሩ

በአገረሸው የጋዛ ቀውስ ምክንያት እስራኤል በፈጸመቻቸው ጥቃቶች 104 ሰዎች መገደላቸው ተነገረም። እስራኤል ማክሰኞ ምሽት ጋዛ ውስጥ በፈጸመቻቸው ተከታታይ ጥቃቶች 46 ሕጻናትን ጨምሮ ቢያንስ 104 ፍልስጤማውያን መገደላቸውን የጋዛ ጤና ሚኒስቴር አስታውቋል። የእስራኤል ጦር በርካታ የሽብር ኢላማዎችና ሽብርተኞች ሲል በገለጸው መንገድ ጥቃት መፈጸሙን ያረጋገጠ ሲሆን እርምጃውን የወሰደው ሐማስ በአሜሪካ አደራዳሪነት የፈጸመውን የተኩስ አቁም በመጣሱና አንድ ወታደር በመገደሉ እንደሆነ ገልጿል። እስራኤል በፈጸመቻቸው ተከታታይ ጥቃቶች በሰሜናዊ ማዕከላዊና ደቡባዊ ጋዛ የሚገኙ መኖሪያ ቤቶች፣ ትምህርት ቤቶችና የመኖሪያ መንደሮች ተመጥተዋል። ጥቃቱ የደረሰባቸው በሰሜናዊ ጋዛ በሚገኙት ጋዛ ከተማና ቤት ላህያ፣ በማዕከላዊ ጋዛ ባሉት ብሪጅና ኑሴራት እንዲሁም በደቡባዊ ጋዛ በሚገኙት ሃን ዩኑስ አካባቢዎች ናቸው። በጋዛ የሚገኝ አንድ አይነ ምስክር በበርካታ የመኖሪያ አካባቢዎችና ፍንዳታ በተከሰተበት ወቅት እሳትና ጭስ ወደ ሰማይ ሲነሳ መመልከቱን ገልጿል። የጋዛ ጤና ሚኒስቴር በጥቃቶቹ 104 ሰዎች መገደላቸውን አስታውቋል። ከተገደሉት ውስጥም 46ቱ ሕፃናትና 20 ሴቶች እንደሚገኙበት ገልጿል። ከ250 በላይ የሚሆኑ ሰዎችም ጉዳት ደርሶባቸዋል። በቡሬጅ በሚገኘው መጠለያ ካምፕ ውስጥ የአንድ ቤተሰብ አባላት የሆኑ አምስት ሰዎች እንደተገደሉም ተገልጿል። አልማዋሲ በተባለ አካባቢ በሚገኝ የተፈናቃይ ካምፕ ውስጥ ደግሞ ድንኳን ውስጥ ተቀምጦ የነበሩት እናትና አራት ልጆቻቸውም በተመሳሳይ በእስራኤል ጥቃት ተገድለዋል። ከነ ልጆቿ የተገደለችው እናት የቅርብ ዘመድ ኡሙ መሐመድ ምን አይነት ዓለም ነው ነው ተኩስ አቁም ይህ ነው ወይ ሲሉ፣ በጥያቄዎቻቸው የተፈጠረባቸውን ሐዘን ገልጸዋል። ሕፃናቱ ተኝተው ነበር፣ ትምህርት ማግኘት ነበር የሚፈልጉት ብለዋል በሐዘን በተዋጠ ድምፅ። የእስራኤል መከላከያ ሚኒስትር ትላንት ባወጣው መግለጫም ሐማስ ጋዛ ውስጥ አንድ እስራኤላዊ ወታደር ገድሏል ሲል ከሷል። የሞቱት አጋቾች አስክሬን ባለመመለስም የተኩስ አቁም ስምምነቱን ጥሷል በማለት ተጨማሪ ክስ አቅርበዋል። በመላው ዓለም ዙሪያ የምትገኙ የኢትዮ ስካይ አድማጭ ተመልካቾች አብራችሁን ስለነበራችሁ እናመሰግናለን። ሚዲያችንን ሰብስክራይብ ማድረጋችሁን እንዳትረሱ። ደህና ሁኑ።